እርኩሱ እኔና መርማሪዎቼ መርማሪዎች። እስከ መቼ ይሁን አዋሽ? ተስፋ መቁረጥን ማታውቅ ፈሰህ ተሟጠህ አታልቅ ጉዞህ በረሃ ሲታነቅ ሀሩር ጉሮሮ ሲታጨቅ አጥንት ጉልጥምጥሚትህ እምድረበዳ ሲታመቅ እስከ መቼ ይሁን አዋሽ? ቁርጠህ ቀይ ባህር ማሰልቅ እስከ መቼ ይሁን አዋሽ? መቼም ሌላ ንግርት የለህ እንደ ሴቷ ሸረሪት ፅንስ ራስህን በራስህ ዋጥ ያለ እስከ መቼ ይሁን አዋሽ። ይህ የጸጋዬ ገብረ መድን ግጥም እኔና የሙያ አጋሮቼ ከታጎርንበት ጀርባ ባለው ሸለቆ ውስጥ ሰምጦ ለሚቀረው አዋሽ የተጻፈ አልመስልሃልኝ። በየጊዜው የማስታውሳቸውን እነዚህን ስንኞች ለህሊናና ለሕዝብ ብሎ ለሚዋደቁት በዚህ እስር ቤት ውስጥ ላለ ነው የተጻፉ እየመሰለኝ አንጎራጉራቸው ነበር። እስከ መቼ ይሆን ተስፋ መቁረጥንም ማታውቅ ሲል፣ በዚች አዛውንት ሀገር ተስፋ የምትቆርጠው መቼ ነው በማለት የሚወተውት ይመሰለኝ። እስከ መቼ ይሆን ቆርጠህ ቀይ ባህር የማትዘልቅ ሲል፣ ይህንን አገር ትቼ ቀይ ባህርን ተሻግሪ ነፃነትና ሰላም ወዳለበት የስደት ዓለም ሂድ እያለ የሚያስጨንቀኝ ይመስለኛል። የጸጋ ብዕር የጸጋ ብዕር መቼም ሌላ ንግርት የለህ ሲል ከሰው ሁሉ አንተን ማለይቶ ለዚህ አስቀመጠ፣ አንተን ብሎ ተቆርቋሪ፣ አንተን ብሎ ሀገር ወዳድ የሚለኛል አደምጠው ነበር። ስንኞቹ ለእኛው፣ በአንድ አምባገነን ሥርዓት ማጥ ውስጥ በአንድ ጉልበተኛ ሐሩር ላይ መውጫተን በአንድ ሸለቆ ውስጥ ለቀረ ነው ለእኔና የዘመን ተጋሪዎቼ የተከተበ ይመስለኛል። ለነገሩ እኔና የዚህ እስር ቤት ባልደረቦቼ ከአዋሽ ጋር የሚያመሳስለን ነገር ብዙ ነው። በዚህች አሮጊታ ሀገር ፍቅር ተለክፈን ከሀገር አንውጣም ማለታችን፣ በቃኛ አንልም ብለን መታተራችን፣ በመጨረሻው መውጫ አተን ሰምጠን መቅረታችን ከአዋሽ ወንዝ ጋር የምንጋራው መለያዎች ናቸው። ጸጋዬ እንዲህ ሲል ይቀጥላል። እስከ መቼ ይሁን አዋሽ አዋሽ፣ በቃኛ ትል ቆራጥ ማን ያስተማረህ ፈሊጥ ነው? አረህ ለምለም ለም መዋጥ አሻቅባህ ወደ ምስራቅ ወደ ጀንበር መውጫ መናጥ ሰምጠህ ልትቀር ባሐሩር ማጥ እነሆ በአዋሽ ሰባት ኪሎ ከአዋሽ ሸለቆ አናት ላይ ባለችው ትንሽ ከተማ ዳርቻ ከተዘጋብን ቀናት ነጎዱ ግቢው እስር ቤት አይደለም የፌዴራል ፖሊስ መኮንኖች ማሰልጠኛ ነው በሰፊ ሄክታር መሬት ላይ ያረፈው በርካታ የጋራ መኝታ ቤቶች ያሉት ክሊኒክና የሀያ አራት ሰዓት መብራት የሚያገኝ የተንጣለለ ግቢ ነው። እኛ የተዘጋብን በአንድ ሰፊ ቤት ውስጥና መደዳውን የተደረደሩ አልጋዎች ባሉት ክፍል ነው። ከኋላችን የታንከኛ ማሰልጠኛ ማዕከል አለ። ከከተማዋ ሰባት ኪሎ ሜትር ርቀት ላይ ነው እኛ የታሰርንበት ቦታ ያለው። ጠባቂዎቻችን የፌዴራል ፖሊስ አባላት ናቸው። አንድ የአርባ ምንጭ፣ አንድ የጉምዝ፣ ሁለት የኦሮሚያ፣ አንዲት የአገው ተወላጅ የፖሊስ ወታደሮች በአንድ ኢንስፔክተር ተስፋዬ በተባለ አለቃ ተጠርንፈው ይጠብቁናል በእነዚህ ጥበቃ ስር የአውሎና የኢትዮ ፎረም ባልደረቦች ተለቃቅመን ታጉረናል አንድ በፌስቡክ ላይ የሚጽፍ የዩኒቨርሲቲ ምሩቅም አብሮን አለ ከአውሎ ባልደረቦች ጋር ቡና ስታፈላ የተያዘች ፎቶ ስታነሳ የነበረች በቢሮ ውስጥ በእንግድነት የተገኘች ወዘተ ሁሉ ከጋዜጠኛና የቴክኒክ ባለሙያዎቹ ጋር ታጉረዋል ወንዶቹና ሴቶቹ ጎን ለጎን በሆነ ክፍል ውስጥ ተዘግቶብን ጥቂት ቀናት ከተቆጠሩ በኋላ ያቺ አብይ አህመድን እግዜር ታጥቦ የሰራው ሰው ነው እያለች በየሚዲያው ስታወራ የምትውል ነበረች ያልኳትና መታሰሯ አስገርሞኝ የነበረች ሴት ከሌሎች ጥቂት ሰዎች ጋር ተፈታች። የሴት ጋዜጠኞቹን ስለዚች አምላኪ አብይ ሴት ክራሞት ጠየቅናቸው። ነገረ ስራዋ ሁሉ የማውጣጣት የማስወራት ነጥብ የማስጣል እንደሆነ ነገሩ። ዓላማዋ ለካስ ስለላ ነበር። አይ ብልጽግና ስለላ መሥሪያ ቤትን መስርቼና መርቼ ይኖርኩ ነኝ የሚል ጠቅላይ ሚኒስትር እየመራውም ትንሽ እንኳን ከእኛ መቅደም አልቻለም። እንዴት የብልጽግና ወንጌል ምዕንመን መሆኗን በምናውቃት ሴት ሊያሰልለን ይሞክራል? አጃይብ ነበር። እዚህ ላይ ስለዚች ሴት አንድ ታሪክ አሻግሬ ልለፍ። ልጅቷ በ2015 ህዳር ወር ላይ በአዲስ አበባ አንድ ምግብ ቤት ውስጥ አግኝቻት ነበር። ሳልጠይቃት በይሳልላት ያኔ እኮ በአንተ በአበበ በበቃሉና በፋኑኤል ላይ ከመሰከርሽ እንለቅሻለን ብሎኝ እምቢ አልኩ አለች። ምን ብለሽ ተመሰክሪያለሽ? ምን እስታውቂያለሽ ስለኛ ብዬ ስጠይቃት እነሱማ የፈለጉት እናንተ የህወሓት ደጋፊ እንደሆናችሁ የትግራይ ዲያስፖራ ገንዘብ ከፍሏችሁ ጁንታውን እንደምትደግፉ እንድመሰክር ነው ላመለሰች የተከሰስነው ነው በመተከልና በአፋር የነበረን ጦርነት በመምራት ነው። ላልተወነጀልንበት ነገር እንዴት መስክሪ ያሉሽ ብዬ ሌላ ጥያቄ ሳስከትል፣ በቃ ኔ እምቢ ስላልኩ ነው የተቀየረው። አንድ ገሳ ውስጥ አስገብተውኝ ነው ሲደራደሩኝ የነበሩት አለች። ውሸቷ ነው። ሰልይልን እንጂ መስክሪልን እንዳላሏት የገባኝ ከምታምታታው ንግግሯ ነው። ታዲያ እምቢ ካልሽ ለምን ፈቱሽ የሚለውን ጥያቄ ጠበቅ አድርጌ ሳነሳባት ታማኝ በየኔ ያስለቀቀኝ ያችን ልጅ ያደረሳችሁበትን ካልነገራችሁኝ ብሎ አስጨንቆ ሲይዛቸው ፈቱኝ አለች። በእርግጥ ልጅቷ ከታማኝ ጋር አልጋ ድረስ የሆነ ግንኙነት ያላት ለመሆኑ እንኳን ወሬ ሰፈር ለምንውል ጋዜጠኞች ይቅርና ለማንም በሰፊው ይወራ ነበር። እናም ይህንን ስትል አልተገረምኩም። ታማኝ እኮ ትግረዋ አይወድም፣ እንዴት ለአንቺ እንዲህ ጥብቅና ቆመ ብዬ በአሽሙር እንዲጠጣ አደረግኳት። አይ በአባቴ እኮ አገው ነኝ ስትል እኮ ትግሬ አይደለውም ወይ ትግሬ እጠላለሁ ብለሽ ሆኗ ስል አብሯት የነበረው ሰው ሳይቀር ስቋል። ይቺ ሴት ፍሮወይኒ ትባላለች። ሆነም ቀረ እሷንና በአውሎ ሚዲያ ውስጥ ለሥራና ለእንግድነት ገብተው በመገኘታቸው ታፍሶ የመጡ ሰዎች ተፈቱ። አራት ሴቶችና ስምንት ወንዶች ብቻ ቀረን። ጥቂት ቆይቶ ትውልዱ ከትግራይ የሆነ ወጣት ከሚኖርበት ወላይታ ተይዞ መጥቶ ተቀላቅሎናል። ይህ ወጣት በሶዶ ከተማ የኢትዮጵያ ኤሌክትሪክ ኃይል ሠራተኛ ነው። አንድ የፈጠራ ሥራ ሠርቶ በድርጅቱ ሽልማት ተበርክቶለታል። ግን ከጥቂት ወራት በኋላ የሠራኸው ፈጠራ ለጁንታ የሚያግዝ ነው ተብሎ ተያዘ። ከሚስቱና ሕፃን ልጁ አጠገብ በሌሊት አፍነው በጨለማ አጓጉዘው ወደዚያ አመጡት። እንደሚገድሉት እንጂ ወደዚህ እንደሚያመጡት አልጠበቅም። እሱም ከኛው ጋር ቤተሰብ ሆኗል። ተይዞ በሚወሰድበት ጊዜ የውላይትኛ ተናጋሪ ጎረቤቶቹ ለማስቀረት ጥረው ነበር። ከአራስ ልጁ አጠገብ ፈልቅቀው ሲወስዱት ጎረቤቶቹ ሊያስቀሩት ያሰሙት ዋይታና ያፈሰሱት እንባ ውጤት አልነበረውም። ሁላችንም የተያዝን ዕለት የለበስነውን እንደለበስንን መቀየሪያ ልብስ የሚባል የለንም በኪሳችን የነበረውን ብር ገና አዲስ አበባ እያለን ነጥቀውናል። ኪሳችን ደርቆ ፊታችንም ከሰለ። በቀን ሶስት ጊዜ ዳቦ ያበሉናል። ውሃ በቀን አንድ ኩባያ ብቻ ያጠጡናል። ገላችንን ለጋለ ወበቅና ቢንቢ እየቀለብን የሚሆነውን መጠባበቅ ያዘን። ቤተሰቦቻችን የት እንዳለን አያውቁም። ፍርድ ቤት መቅረብ፣ ቤተሰብ ጋር መደወል፣ ጠበቃ ማግኘት የሚባሉት ነገሮች ቅንጦት ሆኖ አስጨናቂ ቀናትን መግፋት ቀጠል በተለይ ሴቶቹ ያሳዝኑ ነበር። ያለ አንዳች መቀየሪያና ንጽህና መጠበቂያ በቀን ሁለት ጊዜ ብቻ መጸዳጃ ቤት እየተወሰዱ ይኖሩ ዘንድ እንደፈረዱባቸው ስናይ፣ አሳሪዎቻችን ከሴት የተፈጠሩ መሆናቸውን መጠራጠራችን አልቀረ። ለምን እንዳመጡን፣ ስንት ዓመት እንደምንቆይ የሚነግረን የለም። ይሁንና በመጀመሪያዎቹ ቀናት ምርመራ ቢጤ ጀምረው ነበር። ካሳይ አብብ የሚባለው የምርመራ ቡድን ለየብቻችን እየጠራ ከንግግራችን ላይ ወንጀል ሊፈልግ ታተረ። የኔ መርማሪ ራሱ ካሳይ ነበር። እንደ እውነቱ ከሆነ መረመረኝ ከምል እኔ መረመርኩት ብል ይሻላል። ያለ ወራኝ ሚስጥር የለም። የአምናውን ክስህን እንዴት አደረግ ለመተ ብርህን አታስመልስም አለኝ። ደራ ወረዳን አሸብርሃል ብሎ ባቀረበብኝ የፈጠራ ወንጀል በዋስ ለመውጣት ያስያዝኩትን ሰላሳ ሺ ብር ማለቱ ነው። ያው ሲያሸብር ይዘኗዋል አይደል ያላችሁት ማስረጃ አምጥታችሁ እስክታስቀጡኝ ነው የምጠብቀው አልኩት እያፌዝኩ እሱ ግን የምሬን መስኩርት ቀጠለ አትከሰስም በወቅቱ አንዳንድ አለቆች በሰጡት ትእዛዝ ነው ያንን ያደረግነው ሲልም አከለ ታዲያ እንዴት ኦሮሞ ሀገር መምራት አይችልም አለ ብላችሁ በፈጠራ ትከሱኛላችሁ ከዋሻቸው አይቀር ቢያንስ እናንተን የማያሰድብ መሆን አይችልም ነበር አልኩት እኔ ግን አንተን ለመጥቀም ብዬ ካስታወስክ ብዙ አልተከራከርኩም። በዚያ ላይ ይግባኝ መጠየቅ ይችል ነበር ሲለኝ አጉል እወደድ ባይ ፍጡር መሆኑ የበለጠ አረጋገጠልኝ። ቀድሞ ነገር አለቆቹ የሰጡትን የፈጠራ ክስ ፍርድ ቤት ይዞ ቀርቦ አይቻት የማላውቃትን ወረዳ አሸብርሃል ያለ ሰውዬ አሁን ደግሞ ለእኔ ሀሳቢ ይመስሎ ቀረበ። ሽብርተኛ ብለህ ዜና ካሰራህብኝና ሰሜን ካጠፋህ በኋላ ይግባኝ ጠየቅኩም አልጠየቅኩም አንድ ቀን መፈታት አይቀርም አልኩትና፣ ውለታ ይዋልልኝ ለመምሰል ያደረገውን ሙከራ ላጣጠልበት ሞከርኩ። የገባው አልመሰለኝም፣ ዝም አለ። ስራ እንዴት ነው ታዲያ ስል ጠየቅኩት ባገኘሁት የጥያቄ ሴኮንድ ፋታ። ስራ ባክ እየሰለቸኝ ነው። እኔ በዚህ በፖሊስነት ስራ መቀጠል ፍላጎት የለኝም። ከአስር ዓመት በላይ ሰራው፣ አድካሚ ነው። የሚገርምህ ዞን ዘጠኝንም የመረመርኳቸው እኔ ነበር። ጉዳያቸውን ጨርሼ ለአቃቤ ሕግ የሰጠሁት እኔ ነበርኩ። ከአንዱ ጋር በቅርብ አዳማ ተገናኝተን ነበር። ሊጣላኝ ሲል ገላጋ ያለያየን ያየን የእኛ ሙያ እንዲህ ያለ ችግር አለው። አሁን ልለቅ እያሰብኩ ነው። መስሪያ ቤቱ አለቅም ስላለኝ እንጂ ጠቅላይ አቃቤ ሕግ በ22 ሺህ ብር ስራ አግኝቼ ነበር። ግን አለቀ፣ ትንሽ ብር ጨምሮ አስቀረኝ። ያም ቢሆን አሁንም እለቃለሁ ባይኔ በህግ ቢኤ ዲግሪ አለኝ አለና መስሪያ ቤቶች የሚሻኮቱበት ተፈላጊ ባለሙያ እንደሆነ ነገረኝ። ያልተማረ ነው ብዬ እንዳልታዘበው ደግሞ በሕግ ትምህርቱን እንደጨረሰ አብራራልኝ። ለእኔ ግን ጆሮ ገብ አልነበረም። አሁንማ አገር ምድሮ አሸባሪ ሆኗል፣ አርፈህ ሆዴ ባሳቸውን እንደ ደራ ያሉ ወረዳዎችን አሸብራቸዋል እያልክ እሰር ስለው የበለዘው ጥርሶቹ ደረቅ ከንፈሩን ፈልቀቀው ወጡ። ከዚያም ቀጠለ። የፌዴራል ፖሊስ ኮሚሽን የሽብር ጉዳዮች ምክትል ዳይሬክተሩ ካሳይ አበበ የሰሜን ሸዋ ሊ ስለሆንክ እኮ ነው ያንን የደራ ነገር ያመጡብህ አለኝ። እኮ እንግዲህ የመንዝና መራቤቴ የተጉለትና ቡልጋ ወጣትን እያመጣህ ደራን ልትወስድ ስትል ያዝኩህ እያልክ ማጎር ነዋ አልኩትና ራሴው ሳቁ። እኔ ቶልጅ ያደግኩት ፍቼ ነው። ስለ ደብረ ብርሃንና በአጠቃላይ ስለ ሰሜን ሸዋ ብዙ ሰማ ነበር። እኛ ጋር እየመጡ የሚማሩ ልጆችም ነበሩ። ተማሪዎችን የሚያጎብዝ አስማት በእናንተ አካባቢ እንደሚሰጥ እንሰማ ነበር፣ ይህንን መቼም ታውቃለህ ሲል በጥያቄ መልክ እያየኝ ፈገግ አለ። አይ አይመስለኝም፣ ካስ ሊወራ ይችላል። እኔ ባደግኩበት አካባቢ በመተት የጎበዘ ተማሪ አላውቅም። እኔም ሆንኩ ሌሎች አብሮ አደጎቼ ትምህርታችንን ተግተን የተማር ነው፣ በአብሾ ሳይሆን በጥናት ነው መለስኩ ፈገግ አለና፣ እስኪ ወደ ዛሬው እንመለስ። ስራ እንዴት ነው? ሲል በተራው ጠየቀ። አሁን መንግስታችሁ ለህዝብ ያደለው የሥራ ዕድል እስር ነው፣ ይሄው ይዘነዋል። ይልቅ ያንተ ንገረኝ፣ ስራ እንዴት ነው? ፌዘኛ መልሴ አላበሳጨውም። ደጋግመን ከመገናኘታችን የተነሳ የኔ ንቃት ጨምሯል፣ የእሱ ጅልነትና እወደድ ባይነት ደግሞ እያየለብኝ መጣ። ስራ በዝቷል እባክህ። ከየካቲት ጀምሮ ትግራይ ነበርኩ። የባለ ስልጣናትን ቢሮና ቤት የሚበረብረውን ቡድን እየመራሁ መቀሌ የከረምኩት እኔ ነበርኩ። ታዲያ ጠቅላይ ሚኒስትሩ ለምንድን ነው በፓርላማ ስምን አንስቶ ወይ ግስላው ወይ አንበሳው ያላለ? ለአንተ አሁን አንድ እንስሳ ጠፍቶ ነው ስለው ትከሻው እስኪርገፈገፍ ሳቀ። አሳሳቁም የጅል ነው፣ ወይም እኔን ንቀት አጃጅሎ ይመሰለኝ። ጁንታዎቹ የዘረፉትን ሁሉን የተቀበልናቸው፣ ሱፍና ከረባታቸውን ሳይቀር ነው ያመጣ ነው። የጌታቸው ረዳ ኮት ግን ከመግዘፉ የተነሳ የሚሆነው ሰው ጠፋ ሲል ከት ብሎ ሳቀ። ለሽመልስ አብዲሳ ስጡት እሱ ሊሆነው ይችላል። ድሮም ሽመልስ ከጌታቸው ኮት እየወሰደ ይለብስ እንደነበር ሰምቻለሁ። ያሳደገውን ጃኬት አይረሳውም። አልብሱት ስለው ፊቱ ቅጭም አለ። ምናልባት የማይነሳ ሰው ስላነሳውበት ይሆናል። በነገራችን ላይ ዳንኤል አሰፋ ቢሮ ውስጥ ለአንተ ገንዘብ የተከፈለበት ሰነድ አግኝቻለሁ። አሁን አልያዝኩትም፣ ጓደኛዬ ጋር ቢሮ ነው ያለው አለና ከህወሓት ሲከፈለኝ የኖርኩ በማስመሰል ተናገረ። ይሆናል ግን፣ ዳንኤል ቢሮ ምን ሊያደርግ እንደገባ እንጃ አልኩት። ዳንኤል አሰፋ የደህንነት ሹም የነበረው የጌታቸው አሰፋ ወንድም ሲሆን ከጦርነቱ በፊት የትግራይ ገንዘብና ኢኮኖሚ ልባት ቢሮ ኃላፊ ነበር። የትግራይ ልሂቃን ጦርነቱ ተፋፍሞ ወደ በረሃ በወረዱ ጊዜ ለቀናት ከተዋጋ በኋላ ለአብይና ለኢሳያስ ሰራዊት እጅን አልሰጥም ብሎ ራሱን የገደለ ባለሥልጣን ነው። እኔ ግን ይህንን ሰው አግኝቸው አላውቅም። ደብረጽዮን የፈረመበት ሰነድ ነው፣ ለአንተ ሦስት መቶ ሺህ ብር እንደተከፈለ የሚያሳይ ሰነድ ነው አለ ካሳይ። እውነቱን ነው በትግራይ ቴሌቪዥን በምሠራበት ወቅት የተፈጸመ ክፍያ ነው። ነገረ መሰረቱ እንዲህ ነው። የቴሌቪዥን ፕሮግራሙን ከአዲስ አበባ እየሰራሁ ለመላክ የተፈራረምኩበት የፕሮዳክሽን ድርጅት የአንድ ሰዓቱን ዝግጅት አጠናቆ ለማቅረብ 12 ሺህ ብር ያስከፍለኝ ነበር። ሆኖም ከጥቂት ሳምንታት በኋላ ኪሴ አጠረ። ራይድ እየሰራሁ ልደግሞ ሞከርኩ። የሚያወላድ አልሆነም። በወር 48 ሺህ ብር መሸፈን አቃተኝ። የዩቲዩብ ክፍያው ደግሞ ዘገየብኝ። ከጉግል ጋር ያለኝ ስምምነት በሶስት ወራት እንዲከፈል የሚያደርግ ነው። እናም ማቆም እንዳለብኝ ወሰንኩ። ይህንን ታሪክ ለዘራይ አስከዶም ነገርኩት። አቶ ዘራይ በትግራይ ቴሌቪዥን ላይ እንድሰራ ከተሟገቱልኝ ጥቂት ሰዎች አንዱ ነው። በወቅቱ የክልሉ መገናኛ ብዙሃን እንዲቆጣጠር በርዕሰ መስተዳድሩ የተሾመ ባለሥልጣንም ነበር። ለሱ ሥራውን ላቆም መሆኑን ስነግረው ስፖንሰር ወደ ማፈላለግ አመራ። የጉና ትሬዲንግንም አገኘልኝ። ኃላፊውን አስቀድሞ አሳምኖት ስለነበር ለማባበል ብዙም ጉልበት አልጠየቀኝም። ለሦስት ወራት ፕሮግራሙን ስፖንሰር እንደሚያደርግ ነገረኝ። የዋጋ ዝርዝሩን እንድነግረው ብቻ ጠየቀኝ። በጠቅላላው 300,000 ብር እንደሚፈጅ፣ በሁሉም ፕሮግራሞቼ ላይ የአንድ ደቂቃ ማስታወቂያ በቴሌቪዥን እንደምለቅለት ተስማምተን ተፈራረምን። ገንዘቡ ከተከፈለኝ በኋላ ማስታወቂያውን ማስኬድ ቀጠልኩ። ግን የፕሮግራሙ ስፖንሰር መሆኑን ያወቁት የብልጽግናው ሰዎች የጉና ትሬዲንግን የአዳማ ቢሮ አሸጉት። በአዲስ አበባና በሌሎች ቦታዎች ጫና ማድረግም ጀመሩ። በዚህ ምክንያት ማስታወቂያው ከአንድ ወር ማለትም አራት ሰኞዎች ብቻ ተላልፎ ቆመ። ከኤፈርት ኩባንያዎች አንዱ የሆነው ጉና ትሬዲንግ በዚህ መልኩ ሊያግዘኝ ቢመጣም ጣጣ ሆኜበት ውላችን ፈረሰ። ድርጅቱ በወቅቱ በትግራይ መንግሥት ስር ገብቶ ስለነበር ይመስለኛል ደረሰኙ ዳንኤል አሰፋ ቢሮ ውስጥ የተገኘ ደግሞም በክልሉ ሕግ ከ250 ብር በላይ ወጪ የሚደረግ ገንዘብ በበላይ ኃላፊዎች ፊርማ መጽደቅ ይጠበቅበት ስለነበር ነገሩ ደብረጽዮን ቢሮ ደርሶ ሊሆን ይችላል። ከዚህ ውጪ ደብረጽዮንን በሕይወቴ እስከ አሁን ድረስ አግኝቼው አላውቅም እንኳን ላስፈርመው። ካሳይ አገኘሁት የሚለኝ ሰነድ ይህንን ነው። እንዲህ ባለ ዝርዝር ማብራሪያ ባይሆንም ለሰጠሁት ለማስታወቂያ አገልግሎት የተከፈለ መሆኑን በአጭሩ ነገርኩ። አይ፣ አይ እኔም አልጠፋኝም፣ ግን ምን ያህል ምርመራችን ጥልቅ እንደሆነ እንድታውቀው ብዬ ነው አለኝ። አይ ካስ፣ ይህ ከተራ ሰነዶች መካከል እኮ አንዱ ነው ብዬ ላጣጥልበት ከሞከርኩ በኋላ እና በዚህም ከሽብር ድርጅት ገንዘብ ተቀብሏል ብለን ልትከሳኝ ነው ስልጠየኩት፣ አይደለም እንደው ነገሩ ልንገርህ ብዬ ነው በወቅቱ ህወሓትና መንግሥትም አብረው የሚሰሩበት ጊዜ ስለነበር ነገሩ በወንጀል እንደማያስከስስ አውቃለሁ ሲል አብራራልኝ። እና ሌላ ምን ወንጀል ሰርተሃል ብላችሁ ነው እዚህ አምጥታችሁ የዘጋችሁብኝ? ጠየቅሁት። እዚህ የመጣኸውማ ለአበበዬ ጻፍክ ስለምትሰጠው ነው። ምንድን ነው የምሰጠው? ኢትዮ ፎረም ላይ የሚቀርበው ነ እኮ ምን የሚለውን ጉዳይ እሱንም አንተ እንድትነግረኝ ነው የጠራው እንዴ? ለአበበዬ ጻፍኩ እንደምሰጠው ካወክማ የሰጠሁትን ጽሁፍ ያደረሰውን አደጋና የተፈጸመውን ወንጀል አንተ ነህ የምትነግረኝ አልኩት። ያየ ሰው አንሸዋውድ አለና ብልጥ ለመሆን ሞከረ። ካሳይ እኔ አምና ባልዋልኩበት ጭምር ከሳችሁ ካመላለሳችሁኝና የማላውቃቸው ባልደረቦች ሽጉጥ ደግነው በእህቴ ፊት ካስፈራሩኝ በኋላ ኢትዮ ፎረም ላይ መስራት አቁሚያለሁ። ጊዜን ያሳለፍኩት በመማር ነው። በቻናሉ ላይ የሚተላለፉትን ሁሉ የሚሰራቸው አበበ ራሱ ነው። ይህንን እሱን ጠይቀ መረዳት ይችላለን ብዬ ሸመጠጡ። ከአበበ ጋር በዚህ ጉዳይ ተነጋግረናል። እኔ ጣቢያው ላይ እንደምሰራ ለፖሊስ ካመንኩ ስቃያችን እንደሚበዛ ስላወቅን ክጄ መከራከር ጠቃሚ እንደሆነ ተስማምተናል። ከእኔ በፊት አበበን የጠየቁት መርማሪዎች ያ እርኩስ አበላሸ እንጂ አንተማ ጥሩ ልጅ ነበርክ እንዳሉትና እሱም ራሱን ችሎ እንደሚሰራ እንዳብራራላቸው ነግሮኛል። እርኩሱ እንግዲህ እኔ ነኝ። አስቀድመን እንደመከርነው እስከ ላይኞቹ አመራሮች የተጠላው ስለሆንኩ በዚህ ጣቢያ ላይ እኔ የይዘት አስተዋጽኦ እንዳለኝ ከታወቀ አደጋው የከፋ ይሆናል ብለን በተነጋገርነው መሠረት አበበ እንጂ እኔ አልሰራም ብዬ ሸመጠጥኩ። ሆኖም ካሳይ አላመነኝም። አሁን አንተ አስችሎ ዝም አልክ አለኝ። ልክ ነህ። አያስችለኝም። መንግሥታችሁ የሚሠራውን ግፍ እያየሁ ዝም ማለት አያስችለኝም። በእርግጥ ዝም ማለት ወንጀልም ነው። እኔ እንዲሁም ይህንን ሁሉ በደልና ግፍ አይቶ እንዳላየ ማለፍ በሰማይ ቤት ራሱ የሚያስጠይቅ ኃጢአት ይመስለኛል። ግን ደግሞ መኖር አለብኝ እንደምገደል በግልጽ እየተነገረኝ ብሰራ አጉል ጀብደኝነት ነው አልኩት። እኔ በፖለቲካ ጉዳይ አያገባኝም ግን እነሱ የትግራይ ተወላጆችን ማለቱ ነው የእኛ አለቆች ሆነው ጭምር እናውቃቸዋለን እኛ አንድ ጃኬት ለመቀየር ዓመት ይበጅብናል። እነሱ ግን በየቀኑ የሚለብሱት ብራንድ የሆነ ሱሪና ጫማ ነበር። እኩል ደመወዝ እያገኘ አለና ይህንን በሰፊው አብራራው። የካሳይ ችግር ፖለቲካ ሳይሆን ጠኔ መሆኑ ገባኝ። ጋዜጠኛ ፋኑኤል ክንፉ በእስር ቤት ቆይታችን የጠኔ ፖለቲከኞች የሚላቸው ሰዎች ነበሩት። ለመብላት፣ ለመጠጣት፣ ለመልበስ ሲሉ አገዛዙን የሚደግፉትን ገንዘብን ማዕከል አድርገው ብልጽግናው ያበለጽገናል ብለው ያመኑትን ነው እንደዚህ የሚላቸው። የካሳይ ቅሬታና ተስፋም ይሄው ነው። ቅሬታው የትግራይ ተወላጆች አለቃው በነበሩ ጊዜ ጠኔ እንዲጸናበት ማድረጋቸው ነው። በግልጽ ራሱ እንደነገረኝ ለእሱ የፖለቲካ ጉዳይ የሚያገባው አይደለም። የቀድሞ አለቆቹ ይለብሱት የነበረውን ብራንድ ጫማና ልብስ ግን አይኑን ያቀረዋል። ተስፋው ደግሞ ይህንኑ ጠኔውን ማራገፍ ነው። የተቀመጥነው ነው በአንዲት ግራር ስር ነበር። ውይይታችን መደማመጥ ያለበት መፎጋገርና መሸዋወድ የበዛበት ነው። በመሃል አንድ ረጅም ፖሊስ ሲቪል ለብሶ ተቀላቀለ። ፖሊሱ የአበበ መርማሪ ነው። የጎንደር ተወላጅ መሆኑ ነግሮናል። በአዋይ ሰባት ኪሎና አካባቢው የፌዴራል ፖሊስ ኃላፊ ነው። አበበ በልጅነቱ ታሞ ጎንደር ቸቸላ በሚባል ሆስፒታል ታክሞ እንደነበር ሲነግረው እስካሁን ምክንያቱን ባላወቅኩት ሁኔታ አስደስቶታል። እናም ባለፈ ባገደመ ቁጥር አቤ ምን ላምጣለህ ልብስ ላምጣለህ እያለ ይጠይቀዋል። አምጥቶለት ግን አያውቅም። በአንጻሩ እኔን አይወደኝ። ሳያይ ሳያነጋግረኝ፣ በሚዲያ ብቻ አይቶ ተጸይፎኛል። ይህንንም ለአበበ ነግሮታል። ይህ ሰው አጠገባችን መጥቶ ተገተረ። የካሳይን ዘለግ ያለ ማብራሪያ ካደመጥኩ በኋላ የአበበ ወዳጅ የሆነውን ፖሊስ መምጣቱን ያየሁና ያልሰማሁ በመምሰል መናገሬን ቀጠልኩ። ታዲያ አሁን እኛ በተራችን እንዘንጥ፣ የትግራይ ተወላጆችም ይሰቃዩ ነው እያላችሁ ያላችሁት ብዬ ልቀጥል ስል ይሄ ረዘም ያለ ፖሊስ ጣልቃ ገባ። አንተ ምን አቅም ሰው ነው ለትግሬዎቹ እንዲህ የምትሟገትላቸው? አሌም በቁጣ እንግዲህ ከመሪ እስከ መርማሪ ተላላኪ ነበርን ያላችሁት እናንተ ናችሁ። እኔ የሚያቀምሰኝም የሚያልሰኝም አእምሮዬ ነው። እስኪ እናንተ ምን ቢያቀምሷችሁ ይህንን ያህል ዓመት ተላላኪ መሆን እንደቻላችሁ ንገሩኝ ብላችሁ ምን ትላላችሁ? መቼም ከመጋቢት 24 2010 ወዲህ አይደለም ፖሊስ ቤት የገባችሁት ስለው ተናደደ። በጥፊ ቢለኝ አይጠላም ምናልባት አለቃው አጠገቤ ስለሆነና ተግባብተን እንደተቀመጥን ስላየ ነው እንጂ ያጮለኝ ነበር። የነገሩ አካሄድ ያልጣመው ካሳዬ ውይይቱን አቋረጠውና ተነሳ። በል ስጠራ ትመጣለህ፣ ግባ ሲልም ወደ ማጎሪያ ክፍል እንድገባ ላከኝ። ተነስቼ ወደ እስር ክፍሌ ስጓዝ ወደኋላ ዞር ስል ያጎንደሬ ፖሊስ በክፋት አይነ ሲያየኝ ተገጣጠመ። የሆነ ነገር ልናገረው ፍላጎት ጫረብኝ፣ ብልጭ አለብኝ። ግን ከታጠቀና ስልጣን ካለው ሰው ጋር መነታረኩ ውጤት የለሽ ግንባሬም ብሎ ሊገላግለኝም ይችላል። ሊያመልጥ ሲል አናቱን አልኩት ቢል ማን ጠያቂ አለው? እረ እንደውም ሊሾም ሊሸለም ይችላል። እሱና ባልደረቦቹ በዚህ ግቢ ውስጥ እያደረጉ ያሉትን እያየሁ አፈላፊ መናገሩ ጠቃሚ አይደለም። ጸጥ ብዬ ወደ ክፍል የገባው በእስር ላይ ያለነው ሁላችንም ከምርመራ ተመልሰን ስናወራ ከፖሊሶቹ ጋር የነበረን ቆይታ ለክፍሉ ታዳሚያን ሪፖርት እናደርጋለን። የኔን ካቀረብኩ በኋላ አንድ አክቲቪስት ቀጠለ። ይህ ልጅ በፌስቡክ ከሚጽፋቸው መፈክር የሚመስሉ ጽሁፎች ውጪ የረባ የፖለቲካ ትንተና አስነብቦ አያውቅም። እናም አንድ ሞኝ መርማሪ ላይ ጣለው። አስቂኝ ምርመራቸው እንዲህ የሚል ነበር። ፌስቡክ ላይ ትጽፋለህ አይደል? አዎ እጽፋለሁ። ምን ምን ትጽፋለህ? ስለ ትግራይ ነው የምጽፈው እኮ። ምን ለምሳሌ? ያው በትግራይ ረሃብ መከሰቱን ሴቶች መደፈራቸውን ንብረት መዘረፉን ጽፋለሁ። የታየ ታየ። በምን አውቀ ነው ይህ እንደተፈጸመ? ጠቅላይ ሚኒስትሩ ራሳቸው ሴቶች መደፈራቸውን፣ ሕዝብ መፈናቀሉን፣ ንብረት መዘረፉን ተናግሮ የለም እንዴ? እኮ ታዲያ መድገም ለምን አስፈለገ? መርማሪ ተብየው ፖሊስ ጠቅላይ ሚኒስትሩ የተናገረውንም ጉዳይ ጽፎ መናገር ወንጀል ያደርገዋል። አበበ በበኩሉ መርማሪውን ተረጋግቶ አውርቶ እንዳሳመነው በኋላ ነገረን። በኢትዮ ፎረምም ሆነ በአውሎ ሚዲያ ላይ የሚሰራው ስራ ወንጀል እንደሌለበትም ተግባቡ። በመጨረሻ ፖሊሱ እናንተ የምትሰሩትን ስራ የኢትዮጵያ ዲሞክራሲ የመሸከም አቅም የለው አለና አረፈው። ያየሰው ሽመልስ ይቀጥላል። እኔ አበቃው።